ሰላም፣ ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰቦች። እኔ እግዚአብሔር ይመስገን ደህና ነኝ፣ በያላችሁ በሰላማቸው ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራቸው የፈለግኩት የተቀናጀ የህፃናት ክትባት ወይም ደግሞ ዘመቻ መቼ መቼ ነው የሚሰጠው የሚለውን እስኬጅሉ ለእናንተ በደንብ ነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሳብስክራይብ በማድረግ ቪዲዮን ጀምሩ፣ እንዲሁም ሌሎች ቀጣይ ምለቃቸው ቪዲዮች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። ነባር ቤተሰቦችም የዩቱብ አልጎሪዝም ለብዙዎች እንዲያደርስ እና ብዙዎች እንዲማማሩበት ስለሚያደርግ ላይክ እና ሸር ማድረጋችሁን አትርሱ። አብራችን ቆዩ። ኤክስፓንድ ፕሮግራም ኦፍ ኢሚኒዛሽን ወይም ደግሞ የተቀናጀ የህጻናት ክትባት ዘመቻ እንግዲህ ግሎባሊ ኢኒሽት የሆነው ወይም ደግሞ ላንቺ የሆነው በደብች ወይም ደግሞ ወርልድ ሄልዝ ኦርጋናይዜሽን አማካኝነት ነው በ1974 ማለት ነው። ይህ እንግዲህ አላማው ወይም ደግሞ ኤሞ ብዙ ጊዜ ሙሉ ህጻናት ግሎባሊ በአለማችን ዳርቻ ያሉ ሁሉም ህጻናት ክትባት እንዲያገኙ የሚያደርግ ፕሮግራም ነው ማለት ነው። ክትባቱ እንግዲህ ቫክሲን ብለን የምንጠራው ደግሞ ክትባቱ የያዘው ነገር ምንድን ነው? አንደኛ በጣም የተዳከመ የባክቴሪያ ወይም የቫይረስን ዝርያ ይይዛል። ሌላው ደግሞ ኢንአክቲቭ ፎርም የሆነው ፓቶጅን ቅድም እንዳልነው ቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል። ይህን በተዳከመ መንገድ ለህፃናት በመርፌ መልክ ወይም ደግሞ በጠብታ መልክ የሚሰጥ ነገር ነው ማለት ነው። ይሄ ደግሞ ምንድነው አላማው ብዙ ጊዜ ህጻናት ይህን በሚያገኙበት ጊዜ ኢሚኒቲያቸው አንቲቦዲ ፕሮዲስ እንዲያደርግ እና ቀጣይ ላይ የሚመጡ በሽታዎችን ሪኮግናይዝ በማድረግ እና ፋይት በማድረግ ፊቸርሊ የጠቀስናቸው ቫይረሶችና ባክቴሪያዎች ወደ ሰውነታቸው እንዳይገቡ ፋይት ያደርግላቸዋል ማለት ነው። ይሄ ክትባት እንግዲህ ክትባት እንዳጠቃላይ ክትባት ማለት የበሽታ አምጪ ተዋሲያኑን በተዳከመ መልክ ወይም ደግሞ ኢናክቲቭ አድርጎ በመስጠት ሰውነት ውስጥ በማስገባት ፊቸርሊ ለዚህ በሽታ ህጻናት አንቲቦዲ ፕሮዲስ እንዲያረጉና ፋይት እንዲያደረጉ የሚያደርግ የክትባት አይነት ነው ማለት ነው። ህጻናት እንግዲህ ወደ አስር አይነት ክትባት ይከተባሉ። ስለዚህ ይሄ ክትባት ደግሞ ቅድም የጠቀስናቸውን ባክቴሪያና በቫይረስ የሚመጡ የተለያዩ የበሽታ አይነቶችን ከተለያዩ የበሽታ አይነቶች ጋር ተያይዘ ሊመጡ የሚችሉ ችግሮችን በተለይ ደግሞ ህጻናትን እስከሞት ሊያደርሱ የሚችሉ ቫይረስና ባክቴሪያዎችን ለማስወገድ በጣም አስፈላጊ ነው ማለት ነው። እነዚህ ክትባቶችን አንድ ባንድ ስናይ አንደኛው ኦፒቪ ይባላል፣ ወይም ደግሞ የልጅነት ልምሻ ብለምንጠራው ፖሊሜላይተስ የሚባለውን ለመከላከል የሚያገለግል የክትባት አይነት ነው። ሌላው ቢሲጂ ብለምንጠራው የክትባት አይነት አለ። ይሄ ቢሲጂ ብለምንጠራው የሳምባ ነቀርሳን ለመከላከል የሚያገለግል ወይም ደግሞ ቲቪን ለመከላከል የሚያገለግል የክትባት አይነት ነው። ሌላው ጸረ አምስት ክትባት ብለምንጠራቸው አሉ፣ ወይም ደግሞ ፔንታቫላንት ብለምንጠራቸው የክትባት አይነቶች አሉ። እነዚህ የክትባት አይነቶች አንደኛ ትክትክ የሚባለውን ለማስቀረት የሚያገለግሉ ናቸው። ለምሳሌ ፐርቶሲስ ብለምንጠራው የትክትክ የሚባለውን። ሌላው የጉበት በሽታ ወይም ደግሞ ሄፓታይተስ ቢ ብለምንጠራውን ወይም ደግሞ የጉበት ቫይረስን ለመከላከል የሚያገለግል ነው። ሌላው የሳምባ ምች ወይም ደግሞ ኒሞኒያን ለመከላከል ያገለግላል። ሌላው መንጋጋ ቆልፍ ወይም ደግሞ ቴታነስ የሚባለውን ለመከላከል ያገለግላል። ሌላው ማንጀራት ገትር ወይም ደግሞ ምንንጀታስ ብለምንጠራውን ለመከላከል ያገለግላል። ሌላው ዘጊያና ዳብ ለምንጠራው ነው ዲፍቴሪያ ብለምንጠራው ለመከላከል ያገለግላል። ከዚህ በተጨማሪ ኢንፍሉዌንዛ ብለምንጠራው ቫይረስ ኢንፍሉዌንዛ ብለ የምጠረውን በሽታ ለመከላከልም አስፈላጊ ነው ማለት ነው። ስለዚህ እነዚህ ፔንታቫላንት ቫክሲን ይባላል። ከዚህ በተጨማሪ ሚዝል ብለ የምጠረው የክትባት አይነት አለ። ይህ ክትባት ኩፊ የሚባለውን የበሽታ አይነት ለመከላከል የሚጠቅም ነው ማለት ነው። ከዚህ በተጨማሪ ሮታ ብለ የምጠረው የቫክሲን አይነት አለ። ይሄ ሮታ ቫክሲን ብዙ ጊዜ በተቅማጥን የሚያስከትል የሮታ ቫይረስ ቫይረስን ለመከላከል የሚያገለግል የክትባት አይነት ነው ማለት ነው። ስለዚህ እነዚህ ክትባቶችን በመከተብ የተለያዩ ችግሮችን መቅረፍ ይቻላል ማለት ነው ማለት ነው። ህጻናት ህጻናት እንግዲህ ከህመም፣ ከጉዳት ና ከሞት ህጻናትን ከህመም፣ ከጉዳት ና ከሞት ለመከላከል ክትባትን በትክክልና በተገቢ መንገድ ማስከተብ በጣም ተገቢ ነው ማለት ነው። ያልተከተቡ ህጻናት አሁን እንደጠቀስ ነው የሳምባ ነቀርሳ፣ ኩፍኝ የሳንባ ምች፣ ትክ ትክ ዘጊያና ዳ ብለን የምንጠራው የጅነት ልምሻ፣ መንጋጋ ቆልፍ፣ ማንጅራት ገትር የመሳሰሉ በሽታዎች እንዲጠቁ ምክንያት ሊሆን ይችላል ማለት ነው። ስለዚህ ህፃናትን በተገቢው መንገድ ማስከተብ በጣም አስፈላጊ ነው ማለት ነው። ከነዚህ በሽታዎች እንግዲህ አብዛኞቹ በሽታዎች ህጻናትን የሚገድሉ ሲሆን አንዳንዶች ደግሞ ለአካል ጉዳት ሊዳርጉ የሚችሉ ናቸው ማለት ነው። ስለዚህ በሰዓት ማስከተብ በጣም ተገቢ ነው ማለት ነው። ከነዚህ ከላይ የጠቀስናቸው የበሽታ አይነቶች ክትባትን በስርዓት እና በተገቢው መንገድ በማስከተብ የምንከላከላቸው ናቸው ማለት ነው። ክትባት እንግዲህ ጉዳት የማያስከትልና e, e ምንም አይነት ችግር የማያመጣ ስለሆነ ህጻናት በተገቢ መንገድ ማስከተል በጣም አስፈላጊ ነው ማለት ነው። ኢቭን እንኳ ህጻናት ተቅማጥ ቢኖራቸው ሳልና ትኩሳት ቢኖራቸውም በጣም ህጻናትን ማስከተል አስፈላጊ ነው ማለት ነው። አንዳንዴ ኢቭን እንኳን ገጠር ላይ፣ ከተማ ላይ ን ህጻናት የሆነ ጉዳት ያመጣብኛ ብሎ የማያስከትል ቤተሰብ እንዳለ አሁን ስቲል ነው ብዙ ጥናቶች ያስረዳሉ ና ህጻናትን በተገቢ መንገድ ማስከተል በጣም አስፈላጊ ነው ማለት ነው። ህጻናት ከተከተቡ በኋላ እንግዲህ ምግብ አልበላ ሊሆን ይችላሉ፣ ጡት ላይጠቡ ይችላሉ። መነጫነጭ እና ትኩሳት ሊኖር ይችላል። እዚህ በተጨማሪ ማቅለሽለሽ እና ማስታወክም ሊኖር ይችላል። ሌላው መርፌ ከተወጉበት ቦታ ላይ እብጠት ሊኖር ይችላል። ማለት ይሄ እንግዲህ የተለመደ እና ሊኖር የሚችል ነው ማለት ነው። ስለዚህ ምንም አይነት እንደዚህ አይነት ነገር አላቸው ተብሎ ፍርሃት አያስፈልግ ማለት ነው። ነገር ግን ትኩሳቱ ከአንድ እስከ ሁለት ቀን በላይ ሊቆይ የሚችል ከሆነ የማይጠፋ ከሆነ ከጤና ባለሙያ ጋር በመማከር ሲሽከረከር የህመም ማስታገሻ እና የትኩሳት እንዲቀንስላቸው የሚያደርግ መድኃኒት መውሰድ አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ አንዳንዴ ነገሮች አዳዲስ ነገሮች የሚፈጠሩ ከሆነና ልጆች ቅድም የጠቀሳቸው ነገሮች ፐርሲስተንት የሚቀጥሉ ከሆነ ወደ ጤና ተቋም ልጆች ይዞ መሄድ በጣም አስፈላጊ ማለት ነው። ሁሉም ህጻናት እንግዲህ ክትባታቸውን ደወሌቾ እንደሚሉ ከሆነ አብዛኛው ህጻናት ክትባታቸውን ዊዝን ዋን ይር ወይም ደግሞ በአንድ አመት ውስጥ ይጨርሳሉ ተብሎ ይታሰባል ማለት ነው። ከተወሰኑ ክትባቶች በስተቀር ህጻናትን በአንድ አመት ውስጥ አስከትቦ መጨረስ ቅድም የጠቀሳቸው በሽታዎችን በተገቢ መንገድ እንዲከላከሉ ያደርጋል ማለት ነው። ሌላው የክትባት መርሃ ግብሮችን ስናይ እንግዲህ ወደ ወደ አምስት አይነት ስኬጁል አለ። ይ ክትባት አይነት ይሄ ስኬጁል ወይም ደግሞ መርሃ ግብር ምን ምን ይሰጣል ለምንድን ነው የሚለው የሚለውን ስናይ እንደተወለዱ ህጻናት ቢሲጂ እና ኦፒቪ ዜሮ የሚባለው ይሰጣቸዋል። ቢሲጂ እንግዲህ ቅድም እንዳልነው በክንድ የሚወጋ የመድኃኒት አይነት ነው። ይሄ የሳንባ ነቀርሳን ወይም ደግሞ ቲቢ ለመከላከል የሚያገለግል የበሽታ አይነት ነው ማለት ነው። ስለዚህ እንደተወለዱ ይሰጣል ማለት ነው። ኦፒቪ ዜሮ ብለን የምንጠራው ደግሞ ይሄ በጠብታ ሚሰጥ በተለይ ደግሞ የልጅነት ልምሻ ወይም ደግሞ ፖሊሜላይተስ የሚባለውን ለመከላከል የሚያገለግል ነው ማለት ነው። ብዙ ጊዜ ሲወለዱ ምቾት የማይሰማቸው ከሆነ ህጻናትን እስከ 14 ቀን መከተብ ይችላሉ። ይህንን ኦፒቪ ዜሮ የሚባለውን የክትባት አይነት እስከ 14 ቀን መከተብ ይችላሉ ማለት ነው። ስለዚህ አንዲት እናት እንደወለደች ባይመቻትም እስከ 14 ቀን ባለው ውስጥ ማስከተብ ትችላለች ማለት ነው። ሁለተኛ በስድስት ወራቸው የሚከተቡት የክትባት አይነት አለ። ከነዚህ ውስጥ እንግዲህ አንዱ ዲቲፒ ብለምንጠራው ደግሞ የባክቴሪያ አይነት የሚወስዱት አለ። ለምሳሌ ዲፍቴሪያ ብለምንጠራው ወይም ደግሞ የዚጋና ደ ብለምንጠራው፣ ቴታነስ የመንጋጋ ቆልፍ፣ ፐርቶሲስ ትክትክ የሚባለውን ለማስከተብ የሚያገለግል ሌላው ሄፓታይተስ ቢ ቫይረስ ብለምንጠራው ወይም ደግሞ ሄፓታይተስ የጉበት ቫይረስ አንድን ይወስዳሉ። ሌላው ሄሞፊሎስ ኢንፍሉዌንዛ ብለም ጠሩ የኢንፍሉዌንዛ ቫይረስ ቢዋንን ይወስዳሉ ማለት ነው። በዚህ እስኬጁል እዚህ በተጨማሪ የፒሲቪ ብለን የምንጠራውን ሊወስዱ ይችላሉ ይወስዳሉ ማለት በታፋ ይሰጣል ማለት ነው። ፒሲቪ የሚባለው ሌላው ኦፒቪ ዋን ብለን ልንጠራው ሊሰጥ ይችላል ማለት ነው። እዚህ በተጨማሪ ሮታ ዋን ብለን የምንጠራው ወይም ደግሞ ለተቅማጥ የሚያገለግላቸው የክትባት አይነት ይሰጣቸዋል ማለት ነው። እነዚህ እንግዲህ ከየአምስተኛ የፔንታቫለንት ቫክሲን ብለን የምንጠራቸው እነዚህ ቫክሲኖች ጸረ ባላ ምስ ብለን የምንጠራቸው በመርፌ መልክ አማካኝነት ታፋ ላይ ይሰጣሉ ማለት ነው። ሌላው ሮታና ኦፒቪዋን ሮታዋና ኦፒቪዋን ደግሞ በጠብታ መልክ ባፋቸው ይሰጣል ማለት ነው። ስድስተኛው ሳምንት ላይ ማለት ነው። ሶስተኛው አስረኛው ሳምንት ላይ የሚሰጣቸው የክትባት አይነት አለ። ከዚህ ውስጥ እንግዲህ ዲቲፒ ብለ የምንጠራው ወይም ደግሞ ዲፍቴሪያ ቴታነስና ፐርቶሲስ ስለምንጠራው አለ ወይም ደግሞ ፔንታባላንት ቫክሲን ብለምንጠራቸው የቅድሚያ የጠቀስ ናቸው። የክትባት አይነቶች እንደ ቴታነስ፣ ዲፍቴሪያ፣ ፐርቶሲስ፣ ሄሞፊሊስ ኢንፍሉንዛ ቢቱ፣ ሄፓታይተስ ቢቱ ይሰጣል ማለት ነው እዚህ ላይ ስለዚህ ይሄ በታፋ አማካኝነት ይሰጣል ከዚህ በተጨማሪ ፒሲቪ ቱ ብለን የምንጠረው የሚሆን ደግሞ ለሳንባ ለምች የሚሰጣቸው የክትባት አይነትም በታፋ አማካኝነት ይሰጣቸዋል ሌላው ኦፒቪ ቱ ብለን የምንጠረው ደግሞ ለልጅነት ልምሻ የሚያገለግል በጠብታ መልክ ይሰጣቸዋል። እዚህ በተጨማሪ ሮታቱ ብለን የምንጠራው በጠብታ አማካኝነት ይሰጣቸዋል። ማለት ይሄ ለተቅማጥ የሮታ ወሪያስ ለመከላከል የሚያገለግል ነው ማለት ነው። አስራ አራተኛው ሳምንት ላይ ይሄ ፔንታቫላንቱ ይደገማል። ወይም ደግሞ ባለ አምስት ጸረ ባክቴሪያ ጸረ ባለ አምስት ጸረ የሚሰጠው ይደገማል። ስለዚህ በታፋ ማኪነት ይሰጣል። ሌላው ፒሲቪ ስሪ ስሪ ብለን የምንጠራውም ይደገማል ማለት ነው። በታፋ ማኪነት ይሰጣል። ሌላው ኦፒቪ ስሪ ብለን የምንጠራው በታፋ ማኪነት በ አይሚን በኦፒቪ ስሪ በጠብታ አማካኝነት ይሰጣል። ሌላው አይፒቪ ብለምጠራው አይፒቪ ብለምጠራውም በእታፍ አማካኝነት ይሰጣል። ስለዚህ ባለ ፔንታቫላንቱ ይሰጣል፣ ፒሲቪ ስሪ ይሰጣል፣ ኦፒቪ ስሪ ይሰጣል፣ አይፒቪ ብለምጠራውም ኢንአክቲቬትድ ፖሊዮቫክሲን ብለምጠራውም ተዚህ ላይ ይሰጣቸዋል ማለት ነው። አምስተኛ፣ ዘጠነኛ ወር ላይ ሊሰጣቸው የሚችል የክትባት አይነት አለ። እነዚህ ውስጥ እንግዲህ አንዱ ሚዝልስ ዋን ብለን የምንጠራው ወይም ደግሞ ለኩፍኝ የሚሰጠው የመድኃኒት አይነት ለኩፍኝ የሚሰጠው ይሰጣቸዋል ማለት ነው። ይህ እንግዲህ በክንድ አማካኝነት በክንዳቸው የሚወጋ ማለት ነው፣ ይሰጣቸዋል። ሌላው ቫይታሚን ኤ ይሰጣቸዋል። ቫይታሚን ኤ ለዳፍንትና አንዳንዴ ደግሞ ምግብ የሚያስቸግሩ ህጻናት የምግብ ፍላጎታቸውን ለመጨመር እንደ አፒታይዘር ሆኖ ስለሚያገለግል ይሄ ቫይታሚን ኤን ይሰጣቸዋል ማለት ነው። ስድስተኛ ከ15 ወር እስከ ሁለት ዓመት አካባቢ የሚሰጥ ሚዝልስ ብለን የምንጠራው የክትባት ወይም ደግሞ ለኮፊ የሚሰጥ የክትባት አይነት አለ ማለት ነው። የመጨረሻውና ሰባተኛው ከአንድ እስከ አምስት ዓመት ቫይታሚን ኤን በየስድስት ወሩ ይወስዳሉ ማለት ነው። እንግዲህ ቫይታሚን ኤን በየስድስት ወሩ የሚወስዱት አንደኛ ዳፍንትን ለመከላከልና የአይነት ችግርን ለመከላከል ነው። ሁለተኛ ደግሞ ህጻናት ብዙ ጊዜ አፒታይዘራቸው በጣም የወረደ ስለሆነ ለአፒታይዘን ተደርጎ ይቆጠራ ማለት። ስለዚህ እነዚህን ክትባቶች በአግባቡ በማስከተብ ልጆትን ወይም ደግሞ ህጻናትን ከተለያዩ ጉዳቶች መከላከል ይቻላል ማለት ነው። ዛሬ እንግዲህ ስለ ህጻናት ክትባት አሪፍ ግንዛቤ አግኝታቸዋል ብዬ አስባለሁ። ስለዚህ ለሌሎች እንዲደርስ ላይክ እና ሸር ማድረጋችሁን አትርሱ። እንዲሁም ደግሞ ሌላ ቪዲዮዎችን ስለቅ ለእናንተ እንዲደርሳችሁ የደወል ምርቱን በመጫን ቤተሰብ እንድትሆኑ ስል ጠይቃለሁ። ባይ ባይ።